ሆራ ከሆነ እኮ ነገ በትክክለኛው መንገድ ነው። ችግር የለውም። ይሄ እኮ ወደ ኢትዮጵያ የደረሰ ነው። በቃ ኢትዮጵያ እየተፈለገች እኮ ነው። ችግር የለውም። ጉዜ አዳምጪን እኛ እጅ ደርሷል። ችግር የለውም። ይሄ አሁን ኢትዮጵያ ቁጭ ብለን መቼስ ሀይሚን ስታጠቃት አይደለም አንድ አንድ ዘለላ ብያታለው። ቅድምም አንድ ዘለላ ፀጉር ከራሷ ቢነቀር አንላቀቅም። አድራሻዋም አውቀዋለው ሀያት እዛው ለእዛው ነን። ሀያት አርባ ዘጠኝ ሀያት አርባ ዘጠኝ የትም መውጣት አትችልም። ቆይ አዳምጪ መጀመሪያ ከ- በትክክለኛው ይኸውልሽ እኔ አንቺም ላጠቃሽ አይደለም ወይም ከሌላ ያጠቃሽ አይደለም። አንቺም ዜጋ ነሽ። የእሷ እድሜ ነው ያለው። ትክክለኛው ነገር ለነገኔ አስረጃቸው ከኔ ጋር ስታወሪ የነበረውንም ትክክለኛ ነገር ሁለት ምላስ እንደው መኪዳ ንብረት አትናገሪ። ኃጢአት ነው በቃ ይቺ ልጅ ብትጠቀም፣ አንቺ የምትጠቀሚው ነገር የለም። ይኸውልሽ አንድ ነጥብ ያስኩብሽ እኮ ላይብራሪ ነበርኩ ፈተና ነበርኩኝ። እንዳይነት ስህተት የለም። ይኸውልሽ እኔ ከተማ ተወልጄ እልል ያለበት ከተማ ተወልጄ ያደግኩኝ ነኝ። አሸውጅኝ አልሸወድልሽም። ትላንትናም ሌላ ነገር ነው ብለሽኛል። ሌላ ነገር ያልሽውንም ንገሪኝ። ሌላ እኔን እያዳመጥሽ ሀናንን እያዳመጥሽ ብሌንን እያዳመጥሽ መልሽላቸው። ኖ ኖ፣ እሷቻችን ጸጥንላለ ሚዩታር አንቺ አንቺ ማለት ነው። በእቺ ልጅ ስጭኝ ያለችሽ እግዚአብሔር ምስክሬ ነው። የትም አይደለችም፣ እዚሁ ቲክቶክ መንደር ነች። እዚሁ ቲክቶክ መንደር ነች። አንቺ ንጹህ ከሆንሽ፣ እውነት ሴት ከሆንሽ ናፊት ማንነት ስምኝ፣ በማርያም ተናገሪ። እዚሁ ነች ያለች ጌታ በማርያም ስምኝ ስምኝ ሃናን፣ ተረዱኝ፣ ሁላችሁም መስተዋል ይስጠኝ። ማለት መስተዋል ስላችሁ ብዙ ነገር ነው። ሸፍነው ነገሪን የላከችሽን እንደዚህ እንደዚህ አይደለም ወርጭ እኮ አይደለም እህት ነው። ቆይ ሃናን፣ ሃናን ቆይ እዚህ ጋር ማለት ነው። ፌበን፣ አሁን የተባልሽውን ማለት ነው። እኔ ሴትየዋ እየመጣችብኝ ነው፣ ንዩት እያደረኩ ያለሁት ፌበን አሁን ትክክለኛውን፣ እንደዚህ ነው እንደዛ ነው እዛ ጋር ሁለት ሶስት ምላስ ከምታወሪ ማለት ነው፣ እውነቱን አሁን እዚህ ጋር አፍርጭነት ተናገሪ እና እኛ የምናረግ የምናረጋለን። እዛ ጋር ነው እዚህ ጋር ነው እዛ ጋር ነው አትበሉ። ኒው ታርጋቱ ስሙ ልናገራችሁና፣ ሶስት አራት ምላስ አታውሪ። ሶስትም ለሳይንስ ቦታ አንድ ሌላ ነገር አንድ ቦታ ሌላ ነገር አታውሪ። እውነቱን ትክክለኛውን አንቺ ጋር ያለውን ተናገር። የላከችሽው ልጅ እንደካለች እንተናገሪ። አረኒ እህቴ፣ እሺ ስምኝ። እኔ አቅም የለኝም የመላላክ ምናምን ጊዜም ራሱ የለኝም። እኔ አሁን እንደዚህ ስትልኝ እኔ ወጥቼ አንዱ መጀመሪያቱን ነው። እኔ የሆነ ነገር ቢሆን ምንም ነገር ከባድ ነው ለኔ፣ የማላውቀው ነገር የያዝኩት ነገር የሌለ ማለት ነው። ሁላችን እናስተውል፣ ሁሊ ማርያምን እኔም ሁሌም ይሄን በየዋህነቴ የገባሁበት ነገር ነው፣ ሰው በማመኔ ነው። አይሽ ትናንትና ሰላም ገብቼ ነው። አሁን ሃናን የነገርኳት ለቡርኬ ጥፋት አጥፍቼ ብዬ የነገርኳት ሀናን። ሃናን ራሷ እኮ መክራኛለች። እዚህ ቲክቶክ ያየሽው ሁሉም ጤነኛ አይደለም ሰው አትመኝ ብላ መክራኝ፣ ራሷ እኮ መክራኛለች ሀናን ማለት ነው። ይሄን ለሀናን ነው የነገርኳት ከዛ ደግሞ ይሄን ሁለት ሺህ አስራ ሰባት ነው ሎብሪኬ ይቅርታ ጠይቄው በቃ ኖርማል ነው ተማሪ ምናምን ብሎኝ ይኸው የሁለት ሺህ አስራ ሰባት ነው። ይሄን አሁን እዚህ እኔ እንትን እያላችሁ ያላችሁ ገባችሁ ገባችሁ፣ እንጂ እኔ የሀይምን ጠላት አይደለሁም፣ የሀይምን ተላላክ አይደለሁም። ምንም አቅም የለኝም እኔ ለራሴ ተምሬ ብዙ ተማሪ ጋር የሚውል ልጅ ነኝ። እናንተ እንደዚህ ስትሉኝ ፈርቼ በቃ የሆነ ነገር ቢሆን ምን አቅም አለኝ እኔ ምንም ያላደረኩት ነገር ነው። ስለዚህ ለእናንተ አጥፍቼ ከሆነ ይቅርታ። የሀይምን ጠላት አይደሉም፣ እኔ የማንም ጠላት አይደሉም። ማቆ ነገር ታሪክ የለኝም። ልጅቷ አምጥልኝ ነው የምትሉኝ ልጅቷ 2017 ነው በቃ። ከዛ ትግራይ ሄጄ ስንት ነገር አሳልፌ ነው የመጣሁት እኔ እዚህ ማለት ነው። አዎ ገብቴ ለታ ድርጌት ምናምን ባይስ ቢሆን ግን እኔ ማወቅ የምፈልገው እወዳቸዋለሁ አለችኝ። ያን ጊዜ ያኔ ጊዜ ላይብረሪ አካባቢ ነው፣ እዛ ስድስት ኪሎ ምናምን ማለት ነው። ለትግስትም ነግሬያታለሁ አራት ኪሎ ከዛ ቲክቶክ ምን ብላ ነው የለቀቀሽ? መሰለኝ አንጣላ እና እኛ እርስ በርሳችን ስደትነን ያለ ነው። እነሱም ስራ እየሰሩ ነው እና አንጣላ እነሱም ስራ ላይ ናቸው ብላ ነው የለቀቀች እንጂ አሁን እኮ ነው ፌበል ይህ እኮ አሁን ነው ምንድነው ሁለት እሷ እኮ የስንት አመት አመራቱ ነው የምትናገር? አሁን የሆነውን ነገር ነው እኛ እየጠየቀን ነው። አይ ቆይ በቃ ጨርሽና፣ የሆነ ነገር የለም። አሁን አንቺም ትቀራለች፣ ብዙ እህቶችሽን ማርያምን ነው ብዙ ነገር ነው የምታጨው። ስለዚህ ለአንድ ሰው ብለሽ ግን እውነትሽን አንቺ እውነትሽንና እና ንጹህነትሽን አውጪ እዚህ ጋር ማንንም በማርያም ማለት ነው ነው

የሆነች ነገር ትንሽ ትንሽ ነገር ቢደርስ እግዚአብሔርን ነው ምልሽ። የእውነቴን ነው ላምሳራ በጣም ነው የምትቀምጭ። እኔ ሴትነቴ እንወጣለሁት በስማ እህቴ፣ ይህም ከሁላችንም መክፋት አይደለም። አስብ ነው አይደለም ገኒዬ። እኔ ሁን እንደዚህ ስትሉኝ ስትጮሁብኝ ምናም በጣም ተንቀጠቀጥኩ። ትግስት፣ ለምን ለምን ለምን መጀመሪያቱን ነው ምክንያቱ። እናንተ እንደዚህ ስትሉ እኔ የሆነ ነገር ሆንኩ። ምንድን ነው ምንድን ነው ያረከቱ በኋላ ማን ነው የሚጠይቀው? ምን ነው እኔ እዚህ ተማሪ ነው የተባልኩት እንጂ አሁን ሻ አዳምጪ፣ አንቺ ተጨዋችሁብኝ አትበይ። አሁን የተጠየቅሽው ጥያቄ የሁለት ሺህ አስራ ሰባትም ሆነ ሁለት ወሩም ሆነ የፕራንኩም ሆነ አንቺ ልጅቷን እንዴት አወቅሻት? በቃ እችን ብቻ። ይች ልጅ ማለት ነው የምትወድ ከሆነ ፌስቡክ ላይ አይደለችም። እኔ የምፈልገ ነው ፌስቡክ ላይ አይደለችም። ትግስት ታውራ፣ ትግስት ታውሪ፣ ፌቨን ወየት ሂጂ። አዳምጭኝ አዳምጭኝ። ይኸውልሽ አሁን እንደናንተ ነው ማቃት ላልሹ ነገር እኔን እዚ ጋር አወቅሽኝ፣ ገኒን አወቅሻት፣ ሐናንን ብሌንን፣ ሁላችንንም አወቅሽ ግን ፎቶ እንዴት ተላላካችሁ? አሁን እኛ በውስጥ በሜሴጅ ካልሆነ መላላክ አንችልም። ተረዳሽ? እንደኛ በሚዲያ ከሆነ ያወቅሻት እንዴት ፎቶ ላክሽላት? ኮሽን ማርክ አድርጊ። ገባሽ? ሲቀጥል ደግሞ ቅድም ምንድን ነው ያልኩሽ? ሲቀጥል ሰርች አድርገሽ ስሟን ንገሪን። ሰርች ተደርጋ መውጣት ትችላለች፣ ፎቶዋን ደግሞ ልታያት ትችላለች። ስልሽ ፎቶዋን አላቅም ቆይ ማማዬ፣ እኔ አልጮኩም። ይኸውልሽ ተረጋግቼ ነው፣ በጣም ተረጋግቼ እያወራሁሽ። ሀይለኛ ነኝ ስጮ ነግሬሻለሁ። ቅድም በጣም እየጮኩ ነበር ሳናግርሽ። ተፈጥሮ በጣም ይጮሃል፣ እዚ ጋ ሰውንም ላለመረበሽ ቤተሰብም በቀጥታ አንቺ ምንም እኮ እንትን አይደለም ብሎ ካረኳት አልሽኝ። ትግራይ ሲሄድ እንዲህ ነው ተጠፋልሽ። ግን ሰርች ከተደረገ መቼስ የእኔን ስም አ እዚ ጋር ትግስት ብዬ የጻፍኩት ትግስት ተብሎ ነው የሚወጣው። አለ ሀያ አንድ ትግስት ዳኝ ላይሆን ይችላል። ስሜ በአንቺ ማለት ነው። አንቺ አሁን ስልክ ቁጥር እንደ ከረበትሽ ስልክ ቁጥርሽ ላይ ያኛውን ነው ለሀናን የሰጠሻት፣ ገባሻ ግን ለእኔ ሰሪ የሌላ ሰው ነው የሰጠቻት የሱ ቁጥር አይደለም እኮ አዎ። እኔ ያገኘኋት ሌላ ሰው ነው። እኛ ይሄ ራሱ ይኸውልሽ፣ አንቺ ይሄ ራሱ ታማኝ አይደለሽም አንቺ። ለዛ ነው ምናፋጠጥሽ ግን። እኔ ማርያም፣ እኔ በአካል ባገኛችሁ ምናምን፣ እኔ በቃ ታሪክ የለኝም መባካችሁ። ጉልህ ይኸውልሽ፣ በይወነት ሄን ይወን በድንግል፣ ቆይ አዳምጪኝ፣ በድንግል ማርያም አዳምጪኝ፣ ወላዲቷ ይኸውልሽ፣ አዳምጪኝ አንቺ ኦልሬዲ እንደምታገኛቸው ነብሩክንም እንደምታገኛቸው ነግረሽኛል። ይሄ ምንድን ነው? ወዳጅነት እንደሚመጡ ልታጠኝ ስትሄጂ ታገኛቸዋለሽ ታያቸዋለሽ፣ አይደል? ተላልፈን ብለሻል። ይሄን እንትን እንዳት እሷ ተልካ ነ ልታጠና እኮ ነው የምትሄደው እዛ እነሱ ልታጠና ነው የምትሄደው እንትን አለ፣ ገንዬ ላይብራሪ አለ፣ እዛ ጎን ላይብራሪ አለ፣ ላይብራሪ አለ፣ እኛም ስለምናውቀው ላይብራሪውን እሱን ልቧን የሚያውቀው የሰማዩ ንጉሥ ነው። ሃይማኖት ታደሰ ለኮ አታረጋትም፣ ምንም ነገር አታረጋትም። ነገርኩሽ። አዳምጪኝ ፌቨን፣ እዚህ ጋር ያለው እኔ ሲጀምር ሃይ ምን ወደ አሁን ለምን እዛ በአካል አግኝተሻታል? ለምን አንቺ እዚህ ላይ እንትን አድርጉልኝ፣ የእሷን ስልክ አድርጉልኝ ብለሽ አሁን ለእኔ ስልክ ሜንሽን አድርጉልኝ እንዳልሽ አላወራሽም። እኔ ያንን ነገር ደግሞ ነው እኔ ልግባ፣ ሜሽን አላለች። ሜሽን ያለችው ቻናል ላይ ሜሽን አድርጓቸውና አንድ ቪዲዮ ልስባብራቸው። አንዳንዴም ደግሞ እውነት መናገሩ ጋርም ደግሞ እንዲህ ያለችውን ነውእዴስኳን ነው ትላንት ማታ ስልክ ሲባል ነው አይደል? የሰማ ነው? አዎ፣ ትላንት ማታ ጋኔ ለማመጥ ነው ይሄው እንትን አለች። ሀይሚ ቤት ነው የተደረገው። ሀይሚ አለች ከስር ገባሽ ሜሽን። ከዛ ሀይሚ አብራርታ አስረዳቻት። ልክ እንትን እንዳለች አሁን ዝም በሉ፣ አሁን ምንም ማውራቱ ያስፈልገንም። አሁን ትዕግስትና እሷ እኔ ነን ምናወራው። ሃናል፣ ሃናል ትፋለች። ሃይሚን አስገቧት፣ አስገቢያትኝ ብሌን። ሃይሚን ላይ ያለችው መሲን አውርጃትና